የእግዚአብሔርን ቃል እንነጋገራለን። ስምዖን ወልደ ዮና ታፈቅረን ኑ የዮና ልጅ ስምዖን ወይ ከእነዚህ ይልቅ ትወደኛለህን? በሚል ኃይለ ቃል እንማማራለን። የዮሐንስ ወንጌል ምዕራፍ ሃያ አንድ ከቁጥር አስራ አምስት ላይ የምናገኘው ኃይለ ቃል ነው። ዱስ ጴጥሮስ ወደኋላ ሁላችንም ታሪኩን ስንመለከት ሌሎቹ እንኳን ቢክዱ አልክድን ብሎ ቀደም ብሎ ተናግሮ ነበር። እግዚአብሔር አብሮ ከሌለ ምንም የሚቻል ነገር የለም፣ ምንም የሚሆን ነገር የለም። ሁሉ በእግዚአብሔር ነው። ሁሉ የእግዚአብሔር እገዛ ያስፈልጋል። እግዚአብሔርን መጠየቅ ያስፈልጋል። እግዚአብሔርን መለመን ያስፈልጋል። ሁልጊዜ ወደ እግዚአብሔር መቅረብ ያስፈልጋል። ጥሩ አገልጋይ እንዲኖር ጥሩ ተገልጋይ መኖር ግዴታ ነው። ስለዚህ አገልጋይም ተገልጋይም መልካም ከሆኑ እግዚአብሔር በሚወደው መንገድ ከሄዱ እግዚአብሔርን በመፍራት ከኖሩ ሁለቱም በረከት ያገኛሉ፣ ሰላም ያገኛሉ። ከወደዳችሁኝ ትእዛዜን ጠብቁ ነው የሚለው። ዛሬ ምን ምንን ጠብቁ? ከወደዳችሁኝ ትእዛዜን ጠብቁ። ሁለተኛው ከወደዳችሁን እርስ በርሳችሁ ተዋደዱ፣ የእግዚአብሔር ጥያቄ ነው። ዛሬ ትእዛዜን ጠብቁ፣ እርስ በርሳችሁ ተዋደዱ፣ ከወደዳችሁኝ ንስሓ ግቡ፣ ከወደዳችሁኝ ቅዱስ ሥጋዬን ብሉ፣ ክቡር ደሜን ጠጡ ይለናል። ታዲያ ከወደድ ነው ውስጥ ይህን ነገር እያደረግን ነው ወይ ያለ ነው ትእዛዙን እንጠብቃለን፣ እርስ በእርሳችን እንዋደዳለን፣ ንስሓ ገብተናል፣ ቅዱስ ሥጋውን በልተናል፣ ክቡር ደሙን ጠጥተናል። አለበለዚያ እንወድሃለን ማለት እቁቀኖ ማለት ነው። አለበለዚያ እንወድሃለን ማለት ውሸት ነው ማለት ነው።

ኃላፊ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እዚህ የተሰበሰባችሁ ሁላችሁም በሉል እግዚአብሔር ስም እንደምን አደራችሁ እንደምን አረፈዳችሁ? ቸርነቱን ምሕረቱን አብዝቶ በደራ ደራችን ሁሉ ይቅር ብሎ በሰላም በጤና ጠብቆ ለዚህ ሰዓት ያደረሰን ክብርና ምስጋና ለእርሱ ይሁን። የእናታችን የመቤታችን የዚህ ንስዋን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን መላይ ተራዳይነት ከሁላችን ጋር ይሁን። ለእግዚአብሔር መልካም ፈቃድ ለትንሽ ደቂቃ የእግዚአብሔርን ቃል እንነጋገራለን። ስምዖን ወልደ ዮና ታፈቅረኒኑ የዮና ልጅ ስሞን ወይ ከነዚህ ይልቅ ትወደኛለህን በሚል ኃይለ ቃል እንማማራለን። ዮሐንስ ወንጌል ምዕራፍ 1 ከቁጥር አስራ አምስት ላይ የምናገኘው ኃይለ ቃል ነው። በቅዳሴው ላይ ሲነበብ እንደሰማችሁት ከባለፈው የቀጠለ ነው። ባለፈ ሳምንት ከተማር ነው የዛሬው ታሪክ ደግሞ ይቀጥላል። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ተወደኛልህን አለም። ይህን ኃይለ ቃል የተናገረው መድኃኔዓለም ክርስቶስ ሲሆን ይህ ቃል የተነገረው ለሐዋርያው ለቅዱስ ጴጥሮስ ነው። ወደኋላ መለስ ብለን ስናይ ምግቡን ከተመገቡ በኋላ ምግቡን ከጨረሱ በኋላ መድኃኔዓለም ክርስቶስ ቅዱስ ጴጥሮስን ሦስት ጊዜ ደጋግሞ ትወደኛለህን እያለ ጠየቀው ነው በሚለው። አንድ ጊዜም ጠየቀው፣ አዎ እንደምወድህ አንተ ታውቃለህ ሲለው፣ ግልገሎችን አሰማራህ አለው። ሁለተኛም እንደዚሁ ሲጠይቀው አዎ እንደምወድህ አንተ ታውቃለህ አለ ጴጥሮስ። ጠቦቶችን ጠብቅ አለው። ሦስተኛም ደግሞ ተወደኛለህን ብሎ ሲጠይቀው ጴጥሮስ አዘነ፣ ተከዘ ነው ሚለው። ከዛም በኋላ በጎቼን አሰማራ አለው። ቅዱስ ጴጥሮስ ወደኋላ ሁላችንም ታሪኩን ስንመለከት ሌሎቹ እንኳን ቢክዱ አልክድም ብሎ ቀደም ብሎ ተናግሮ ነበረ። ነገር ግን ልብና ኩላሊትን ያሰበውን የሚያውቅ መድኃኔዓለም ክርስቶስ ሦስት ጊዜ እንደሚክደው ነግሮታል። ሦስት ጊዜ እንደሚክደው ጴጥሮስም በዛው በተናገረው አቋሙ ሳይጸና ኢየሱስ ክርስቶስን አላውቀውም ሲል እናያለን። ከትንሣኤ በኋላ ግን ተገልጾ በሚያስተምርበት ጊዜ ደቀ መዛሙርቱን ሰብስቦ ባለበት ጴጥሮስን ደጋግሞ ጠየቀው። እንደሚወደው ሦስት ጊዜ ጠየቀው ቅዱስ ጴጥሮስ እንደሚወደው! እርግጠኛ ከሆነ በኋላ ግን ምንድን ነው ያለው? ገልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ነው ያለው። ይህ ቀላል ኃላፊነት አይደለም፣ ትልቅ ኃላፊነት ነው። ለጴጥሮስ የተሰጠው ኃላፊነት፣ ጴጥሮስ የወሰደው ኃላፊነት ትልቅ ኃላፊነት ነው እኔ የሞትኩላቸው እኔ የተሰቀልኩላቸው እኔ መከራ የከፈልኩላቸው በጎች ናቸው፣ እመወዳቸው በጎች ናቸው። ስለዚህ በጎችን፣ ጠቦቶችን፣ ግልግሎችን እንደየአቅማቸው እንደየችሎታቸው መጠበቅ ይገባሃል ብሎ በምእመናኑ ላይ ሥልጣኑን ሰጠው በሐዋርያት ላይ በሰባ ሁለቱ አርድእት ላይ በሰላሳ ስድስቱ ቅዱሳት አንስት ላይ በሁሉም ምእመናን ላይ ይህን ትልቅ ኃላፊነት ሰጠው። ስለዚህ የትልቅ ኃላፊነት ስለሆነ ቅዱስ ጴጥሮስም እንደምወድህ አንተ ታውቃለህ እግዚአብሔር አብሮ ከሌለ ምንም የሚቻል ነገር የለም። ምንም የሚሆን ነገር የለም። ሁሉ በእግዚአብሔር ነው፣ ሁሉ ከእግዚአብሔር ነው። ስለዚህ ይህ ትልቅ ኃላፊነት ስለሆነ ቅዱስ ጴጥሮስ ይህን ኃላፊነት ተቀበለ። ዛሬም ይህን ኃላፊነት ለመቀበል የእግዚአብሔር እገዛ ያስፈልጋል። እግዚአብሔርን መጠየቅ ያስፈልጋል። እግዚአብሔርን ምልም ምን ያስፈልጋል። ሁልጊዜ ወደ እግዚአብሔር መቅረብ ያስፈልጋል። ይህን ኃላፊነት ለመወጣት ምን ያስፈልጋል? እረኛው ምን ይጠበቅበታል? እረኛው ምን ማድረግ አለበት? የሚለውን እናያለን። በጎቹን ለመጠበቅ ታማኝ መሆን ያስፈልጋል። ትክክለኛ እረኛ ለመሆን በጎቹን ለመጠበቅ ታማኝ መሆን ያስፈልጋል። ትንቢተ ሕዝቅኤል ምዕራፍ ሰላሳ አራት ከቁጥር አምስት ላይ እረኛን በማጣት ተበተኑ ይላል። እረኛን በማጣት ምን አሉ? ተበተኑ ለምድር አራዊት ሁሉ መብል ሆኑ ስለዚህ እንዳይበተኑ ለምድር አራዊት ምግብ እንዳይሆኑ ለክደት እንዳይዳረጉ ከእግዚአብሔር እንዳይርቁ ታማኝ እረኛ ያስፈልጋል አንደኛው በጎችን ለመሰብሰብ በጎችን ለመጠበቅ ታማኝ እረኛ መሆን ያስፈልጋል ሁለተኛ በጎችን ለመሰብሰብ ጠበቶችን ለማሰማራት እውቀት ያስፈልጋል። መጽሐፈ ምሳሌ ምዕራፍ 13 ከቁጥር 15 ላይ መልካም እውቀት ሞገስን ይሰጣል ይላል። መልካም እረኛ ለመሆን በጎቹን ለመጠበቅ ሁለተኛው እውቀት ያስፈልጋል። እውቀት ያለ እውቀት መሪ መሆን አይችልም። ያለ እውቀት እረኛ መሆን አይቻልም። በጎችን ለመጠበቅ በጎችን ለማሰማራት እረኛው ብቁ መሆን አለበት። እረኛው ታማኝ መሆን አለበት። ሁለተኛ በጎችን ለመጠበቅ ትሕትና ያስፈልጋል። ትሕትና ያስፈልጋል። መድኃኒዓለም ክርስቶስ ወደዚህ ዓለምያት የመጣው ራሱን ዝቅ ያደረገው ስለ ሰው ልጅ ነው። ለእኛ ትሕትናውን ለማሳየት ነው። ማንም አገልጋይ ለመሆን ቢፈልግ የሚጠበቅበት ከእሱ የሚጠበቀው መድኃኔ ዓለም ክርስቶስ አርአያ እንደሆነ ትሕትናውን እንዳሳየን የትሕትና ባለቤት መሆን ያስፈልጋል። ትሕትናን ገንዘብ ማድረግ ያስፈልጋል። ትሕትና ከሌለ ምንም የለም። ሁሉን ነገር በትሕትና ካደረጉት እግዚአብሔር ማገልገል ከተቻለ እግዚአብሔር ከፍ ከፍ ያደርጋል። ራሳቸውን ከፍ ከፍ የሚያደርጉ ይዋረዳሉ፣ ራሳቸውን ዝቅ የሚያደርጉ ግን ከፍ ከፍ ይላሉ ይላል። ስለዚህ የቤተ ክርስቲያን መሩ የቤተ ክርስቲያን አገልጋይነቱ የቤተ ክርስቲያን መሪነቱ ዋናው መስፈርቱ ይህ ነው። አራተኛው በጎችን በጠቦቶችን ለመጠበቅ እግዚአብሔርን መፍራት ያስፈልጋል። እግዚአብሔርን መፍራት ቀዳሚያ ለጥበብ ፈሪያ እግዚአብሔር። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የእውቀት መጀመሪያ እግዚአብሔር መፍራት ነው። የሁሉ ነገር መጀመሪያ እግዚአብሔር መፍራት ነው። እግዚአብሔርም ለማወቅ እግዚአብሔርም ለማገልገል መልካም ነገር ለማድረግ ፈሪሃ እግዚአብሔር ያስፈልጋል። ሰው ፈሪሃ እግዚአብሔር ከሌለው መሪ መሪሃ እግዚአብሔር ከሌለው እግዚአብሔርን አያውቅም ማለት ነው። ስለዚህ ከሱ የሚገባው መልካም ነገር ማድረግ አይችልም። በወጣንበት በገባንበት በምንኖርበት ሁሉ እግዚአብሔርን በመፍራት እንድንኖር ነው ቃሉ የሚነገር። በየትም እንኑር በየትም እንኑር እግዚአብሔርን ፈርቶ መኖር ያስፈልጋል። በመስሪያ ቤታችንም ይሁን በትዳራችንም ይሁን በየትም ይሁን እግዚአብሔርን መፍራት ይኑር። አገልጋዩ ለመሆን ተገልጋዩ ለመሆን እነዚህ መስፈርቶች በጣም አስፈላጊ ናቸው። ሌላው ከእረኛው የሚጠበቀው ምቹ እረኛ መሆንም አስፈላጊ ነው። ለበጎቹ የሚራራ ለበጎቹ የሚያዝን በጎቹን በየአቅማቸው በየእውቀታቸው ልብ የሚያሰማራ ምቹ እረኛ መሆን ያስፈልጋል። ምቹ እረኛ ብቻም ሳይሆን ደግሞ ምቹ በጎች ሆነን ደሞ እኛ ደሞ መገኘት ያስፈልጋል። ለእረኛው ምቹ ሆን ግዴታ ነው። ምቹ እረኛ እንዲኖር ምቹ በጎች መኖር ያስፈልጋቸዋል። ጥሩ አገልጋይ እንዲኖር ጥሩ ተገልጋይ መኖር ግዴታ ነው። ስለዚህ አገልጋይም ተገልጋይም መልካም ከሆኑ፣ እግዚአብሔር በሚወደው መንገድ ከሄዱ፣ እግዚአብሔርን በመፍራት ከኖሩ ሁለቱም በረከት ያገኛሉ። ሰላም ያገኛሉ። ሌላው እረኞች ሁልጊዜ ሁልጊዜ ከፊት እየቀደሙ ለበጎቹ ምሳሌ መሆን አለባቸው። ከፊት እየቀደሙ ለበጎቹ አርአያ መሆን ያስፈልጋል። ስለዚህ ይህ መልካም እረኝነት ትልቅ ስለሆነ፣ ይህ ኃላፊነት ትልቅ ስለሆነ ነው ጴጥሮስን ደጋግሞ የጠየቀው ትወደኛለህ ትወደኛለህ ትወደኛለህ ካለ በኋላ በጎቼን ግልግሎችን ጠብቅ ብሎታል። ስለዚህ ይህ ትልቅ ኃላፊነት ስለሆነ ሁላችንም ይህን ኃላፊነት እንድንወጣ እግዚአብሔር ይርዳል። ሌሎቻችንም ደግሞ ኃላፊነቱን ተቀብለን እረኛውን ድምፅ ሰምተን እንድንኖር ደግሞ አስፈላጊ ነው። ሁል ጊዜም ምእመናን መስማት ያለበት የቤተ ክርስቲያንን ድምፅ ነው። ሁል ጊዜም ምእመናን መስማት ያለበት የአባቶቹን ድምፅ ነው። በጴጥሮስ አማካኝነት ይህ ስልጣን ለአባቶች ተሰጥቷል፤ በጎቹን እንዲሰበስቡ፣ በጎቹን ከኃጢአት ማሰሪያ እንዲፈቱ። ስለዚህ የእውነኛውን ድምፅ ሰምተን መኖር አለብን። የእረኛውን ድምፅ ልንሰማ ግድ ነው። በጴጥሮስ አማካኝነት ነው እኛ ለጴጥሮስ ሁላችንም ተሰጥተናል። በጎች፣ ግልገሎች፣ ጠቦቶች በሚል ትላልቅ አሉ፣ መካከለኛ አሉ፣ ህፃናት አሉ። እነዚህ ሁሉ በአቅማቸው እንዲያስተዳድሩ ኃላፊነት የተሰጠው ለአባቶች ነው። ኃላፊነት የተሰጠው ለቤተ ክርስቲያን ነው። ስለዚህ ሁልጊዜም የአባቶችን ድምፅ መስማት አስፈላጊ ነው። የሚጠቅመው ለእኛ ነው። የምንባረክበት እኛን። በዚህ መንገድ መሄድ ይኖርብናል። ስለዚህ ከበጎቹ የሚጠበቀው አንደኛ የእረኛውን ድምፅ መስማት፣ የእረኛውን ድምፅ መስማት አለባቸው። ሁለተኛ ደግሞ እግዚአብሔርን ማመን። እግዚአብሔር ማን ነው? እኔን የፈጠረኝ ማን ነው? የሚያኖረኝ ማን ነው? ይህን ጠቅቀህ ማወቅ አለብን። ይህ ከበጎቹ ከምዕመናን የሚጠበቅ ነው። ሦስተኛው ከምዕመናን የሚጠበቀው በእምነት መኖር ነው። በእምነት መኖር ጠዋት ቤተክርስቲያን ከሰዓት ሌላ ቦታ ትክክል ስላልሆነ ሁልጊዜም እግዚአብሔርን መስለን እግዚአብሔርን ፈርተን እግዚአብሔርን አክብረን መኖር ግዴታችን ነው። ስለዚህ በእምነት መኖር አለብን። አራተኛው ከምዕመናን የሚጠበቀው ስለ ቤተ ክርስቲያናቸው ማወቅ፣ ሥርዓተ ቤተ ክርስቲያንን ጠንቅቆ መረዳ ማወቅ፣ ዝም ብሎ ብቻ ደርሶ መሄድም ሳይሆን ሥርዓተ ቤተ ክርስቲያን ምንድን ነው? የቤተ ክርስቲያን ስርዓት ምንድን ነው? ይህን ጠንቅቀን ማወቅ አለብን። ይህን ካላወቅን በውጭ ላይ እንደሚዋሩት ሰዎች ምንም ሳናውቅ ምንም ሳንረዳ እንደሚሆኑ ሰዎች ነው የምንሆነው። ሁልጊዜ ወደዚህ መቅረባችን ወደዚህ መገኘታችን ወደዚህ መምጣታችን ስርዓተ ቤተ ክርስቲያን ጠንቅቀን ማወቅ በቤተ ክርስቲያን ውስጥ ያለው ስርዓት ምንድን ነው? የቤተ ክርስቲያኑ አስተምሮ ምንድን ነው? ይህንን እያንዳንዳችን ጠንቅቀን ማወቅ አለብን። ስለዚህ ለጴጥሮስ ኃላፊነቱን ሲሰጥ ለአባቶች ኃላፊነቱን ሲሰጥ እኛን እንዲጠብቁ ስለሆነ ይህ ትልቅ ኃላፊነት ስለሆነ እረኛውን በረኝነቱ፣ በጎቹም ደግሞ የእረኛውን ድምፅ መስማት ግዴታ ነው። እግዚአብሔር ልጆ ይህ ከሆነ ከእግዚአብሔር ጋር እንኖራለን። ግን ወደ ኃጢአት የሚወስደው ወደ ጨለማ የሚወስደው ድምፅ የምንሰማ ከሆነ መጨረሻው ጥሩ አይሆንም። ስለዚህ ሁልጊዜም መመርመር አለብን። ማየት አለብን፣ ማወቅ አለብን። ቤት ላይ ነው የቆምነው? ምን እያደረግነው ነው? ምን እየሰራ ነው ያለነው? የምንሠራው የምንሰራው ስራ እግዚአብሔርን ያስደስታል? እግዚአብሔርን ያስቀይማል? የሚለውን ጠንቅቀን መረዳት አለብን። ይህንን ካወቅን ወንድሞቻችን እንወዳለን፣ ለወንድሞቻችን እንጨንቃለን፣ በሰብአዊነት ላይ እናምናለን፣ ለተቸገረው እንረዳለን። ሰው ሲገባው፣ አይደለም ብሮች ራሱን አሳልፎ ለእግዚአብሔር ይሰጣል። አባቶቻችን ያሳዩት ራሳቸውን ለእግዚአብሔር ሲሰጡ ነው ያየ ነው። ለምን? ስለገባቸው ነው። የእግዚአብሔር ፍቅር ካልገባው ማንም ማንነቱን አይሰጥም። የእግዚአብሔር ፍቅር ሲገባውን ማንነቱን ይሰጣል። ስለዚህ ሁላችንም በእግዚአብሔር ፍቅር እንድንሆን፣ በእግዚአብሔር ፍቅር እንድንኖር ያስፈልጋል። ስለዚህ ጴጥሮስን ታፈቅረኝ ቢሉ ሲለው ትወደኛለን ሲለው አዎ እንደምወድህ አንተ ታውቃለህ አሉ። ልመናለን ዛሬ መድኃኒዓለም ክርስቶስ ትወዱኛላችሁን ይለናል። ምንድን ነው ምንለው? እንወድሃለን ወይም አንወድህም ነው የትኛው ነው? መርዛችን የትኛው ነው? ስለዚህ ዛሬም ይሄን ጥያቄ ለእኛ ያቀርብልናል። ከወደዳችሁኝ ትእዛዝን ጠብቁ ነው ሚ ዛሬ ምን ምንን ጠብቁ? ከወደዳችሁኝ ትእዛዜን ጠብቁ አንደኛው። ሁለተኛው ከወደዳችሁኝ እርስ በርሳችሁ ተዋደዱ። የእግዚአብሔር ጥያቄ ነው ዛሬ ትእዛዜን ጠብቁ፣ እርስ በርሳችሁ ተዋደዱ። ከወደዳችሁኝ ንስሓ ግቡ። ከወደዳችሁኝ ቅዱስ ጋር የምብሉ ክውደት ደምየን ቀቶ ይለናል። ታዲያ ከወደድነው ውስጥ ይህን ነገር እያደረግ ነው ወያደነው ትእዛዙን እንጠብቃለን፣ እርስ በርሳችን እንዋደዳለን፣ ንስሃ ገብተናል፣ ቅዱስ ሥጋውን በልተናል፣ ክውድ ደሙን ጠጥተናል። አለበለዚያ እንወዳሃለን ማለት እኮ ቀንግሮ ማለት ነው። አለበለዚያ እንወዳሃለን ማለት ውሸት ነው ማለት ነው። ከወደድን እግዚአብሔርን ከወደድ ነው። ይህን ማድረግ ግዴታችን ነው። ስለዚህ ዛሬ ይህን ጥያቄ ለእኛ ያስተላልፋል። በዚህ መንገድ እንድንኖር እግዚአብሔር ይፈልጋል። ስለዚህ በሕይወታችን ዘመን ሁሉ እግዚአብሔርን ወደን እንድንኖር እግዚአብሔር ይርዳል። መስማት ብቻ ሳይሆን መኖር እንድንችል መባረክ እንድንችል በቃሉ ፍሬ እንድናፈራ በፍሬ መንገድ እንድንጓዝ እግዚአብሔር እንዲረዳን ጸሎት ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔርን የሚወድ ሰው ከምን መራቅ አለበት? የሚለውን ማጠቃለያው ነው ያለ ገላትያ አምስት አስራ ዘጠኝ ላይ በደንብ ታነቡታላችሁ። ስለዚህ ሁልጊዜም መራቅ ያለብን ከምን እንደሆነ በዚህ በመልእክት ላይ እናገኘዋለን። እንዲህ ይላል እግዚአብሔርን የሚወዱ ሰዎች ከምን መራቅ እንዳለባቸው ሲነግረን ከዝሙት መራቅ አለባቸው፣ ከርኩሰት፣ ከመዳራት፣ ጣዖትን ከማምለክ፣ ከሟርተኝነት፣ ከጥል፣ ከክርክር፣ ከቅናት፣ ከቁጣ፣ ከአድመኝነት፣ ከመለያየት፣ ከመናፍቅነት፣ ከምቀኝነት፣ ከመገዳደል፣ ከስካር፣ ከዘፈኝነት መራቅ አለባቸው ይላል ይሄ በገላትያ አምስት አስራ ዘጠኝ ላይ የስጋ ስራ ተብለው የተገለጡት ናቸው። ስለዚህ ክርስቲያን ከሆን ከዝሙት መራቅ አለብን፣ ከርክሰት መራቅ አለብን፣ መዳራት፣ ጣዖት ማምለክ። ማምለክ የሚቻለው አንድ እግዚአብሔር ብቻ ነው። ሟርት፣ እነዚህ ጥል፣ ክርክር በአማኞች ዘንድ አላስፈላጊ ናቸው። የአማኞች መገለጫዎች አይደሉም። ቅናትም ቁጠኝነትም አድመኝነትም፣ እነዚህ ከአማኞች ዘንድ ሊኖሩ ሊኖሩ የማይገባ ናቸው። ስለዚህ እነዚህ የተዘረዘሩት ሁሉ ለክርስቲያን ስለማያስፈልጉ ከዚህ መንገድ እንድንርቅ ነው ሁልጊዜ እግዚአብሔር የሚነግረን ሁልጊዜ የሚነግረን ይሄ ነው። የእግዚአብሔር ልጆች ከዚህ ከገላትያ አምስት አስራ ዘጠኝ ላይ ተነስተው አባቶቻችን በቃለ አዋጅ በተቀመጠው ቃል አዋጅ ላይ ይሄን አስቀምጠውታል። አሁን የዘረዘርጓቸው የስጋ መገላጫዎችን የሚያደርግ ክርስቲያን ንስሐ ካልገባ ገባ በስተቀር ወደ መንግስተ ሰማያት አይገባም ነው የሚለው። ቤተ ክርስቲያን የመንግስተ ሰማያት ምሳሌ ስለሆነ፣ ይህ ችግር ያለበት ደግሞ ለቤተ ክርስቲያን ኃላፊነት ብቁ አይደለም ነው የሚለው። ገላትያ አምስት አስራ ዘጠኝ ላይ ያለውን አምጥተው አባቶቻችን በቃለ ዓዋዲው ላይ አስቀምጠውታል። በዚህ መንገድ ያለ ክርስቲያን የቤተ ክርስቲያን መሪ ሊሆን አይችልም። በዚህ መንገድ ያለ አገልጋይ የቤተ ክርስቲያን መሪ ሊሆን አይችልም። ይህን የሚያደርግ ሁሉ ወደ መንግሥተ ሰማያት እንደማይገባ ሁሉ በምድራዊቱ ቤተ ክርስቲያንም አገልጋይ መሆን አይችልም ነው የሚለው። ስለዚህ የእግዚአብሔር ልጆች ሁልጊዜ ወደ እግዚአብሔር መምጣታችን መልካም ነው። እግዚአብሔር እንደስ ያሰኛል። ግን መምጣት ብቻ ሳይሆን ቤተ ክርስቲያናችን ማንን ስርዓተ ቤተ ክርስቲያኑን ጠንቅቆ ማወቅ እንደ ክርስቲያን ማወቅ አለብንን ጠንቅቀን ማወቅ አለብን። ዝም ብለን ብቻ መሄድ የለብንም። ቤተ ክርስቲያን መጠን ዝም ብለን ምን የት ከሆነ ግን በቀላሉ በአውሬ ለመበላት ቀላል ነገር በሚሆነው ሌሎቹ አታለው ወደ ጨለማ ወደ ኃጢአት ሲስቡን ቀላል ለሚሆነው ስለዚህ እኛ እዚህ መተናት ግን የተረዳነው ነገር ስለሌለ መምጣታችን መልካም ነው። በዚህም ደግሞ ጠንቅቀን እንረዳ፣ እንወቅ፣ እንማ እና በዚህ መንገድ እንድንወቅ እግዚአብሔር ይርዳል። ለእረኞቹ መልካም እንድንሆን እግዚአብሔር ይርዳል። እኛ ሁል ጊዜ እረኛው ያሰማራል። እረኛው በሚያሰማራን መንገድ እሺ ብለን ታዘን ለመኖር እግዚአብሔር ያግዘን፣ እግዚአብሔር ይርዳን።